የሽያጭ ማዕከል ማሽን ፖስ ለግብይቱ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። የኤርሊንግ ሀላንድን ጉዳይ ደግሞ እንመልከት። አዲስ የዩቲዩብ ቻናል ከፍቷል። ወደ አንድ ሚሊዮን ሰብስክራይብ ሊጠጋ ነው አደለ? የዚህ ተጫዋች የዩቱብ ቻናል እንመልከተው ይህንን ጉዳይ ነገር ግን ሮቦት አለመሆኑን ለማሳየት የከፈተው ነው ሲባል ነው የበለጠ አስገራሚ የሚያደርገው ና እናንሳ አዎ የኤርሊንግ ሀላንድ የዩቱብ ቻናል መክፈት የመጀመሪያው አይደለም ክርስቲያኖ ሮናልዶ የዩቱብ ቻናል ያለው ጁድ ቤሊንገም የዩቱብ ቻናል አለው ስለዚህ የመጀመሪያው አይደለም ይሄንን በማድረግ እንዲያውም ለሳይቶም ሳልልክ ልትቀረው እንጂ አንድ ድምጽ ነበረኝ የኤርሊንግ ሀላንድ የሚጫወትበት ሰዎች የሚሰጡትን አድናቆት ከሰማች። ብዙ ጊዜ እንደ ሮቦት አይነት አገላለጽ የኤአይ ስሪት የሚመስል የሰው ኮፒ አድርገው ሰዎች ያዩታለ ነው። እንደ ሰው ሳይሆን እንደ ሮቦት አይነት ምሳሌ፣ አንዳንዶቹ የፊልም ካራክተር ስም ይሰጡታል። ሳይቦርግ ይሉታል። ሳይቦርግ የድሮ ፊልም ነው እና የሆነ ልዕለሰብ የሆነ ካራክተር ያለበት ነው እና የኤአይ ፕሮዳክት ምንድነው ሲሞል ካርምና ሆሎግራም ያለው አይነት ሰው መሰል አድርገው ይቆጥሩታል። ቨልነራቢሊቲ የሌለው አይነት አድርገው ይቆጥሩታል። እንደ ሰው አያዩትም፣ እንደ ሮቦት ብዙ አነጋገሩ አድናቆታዊ አነጋገር፣ እንደ ማሽን ሳይቦርድ ነው፣ አይስማን ነው አይነት እንደዚህ አይነት ስም ነው የሚሰጠው። ከዛ አሁን ቅድም ያልኩት በተለይ ደግሞ በቦሩሲያ ዶርትሙንድ በነበረ ጊዜ ሲናገር ካየሽው እነዚህ ሞኖሲላቢዝም ይባላል። የሆነ ጥያቄ ጠይቅሻለሁ፣ በአንድ ቃል መልስ ተጭኛለች። እንዴት ነበረ ትናንትና የነበረው ምርቃት ስነ ስርዓት ምናም ብዬ ጠየቅኩሽ፣ አሪፍ ነበር ብሎ መመለስ ማለት ነው። እንደዛ ነበር ይመልሰ ነበር፣ በጣም ሞኖሲላቢክ ነበር። በተለይ በቦሩሲያ ዶርትሙንድ በነበረበት ጊዜ ብላንት ነው። በቻምፒየንስ ሊግ ታሪክ በእድሜ ስድስት ጎል ያስቆጠረ ተጫዋች አንተነት በትንሽ እድሜው እንዴት አይነት ስሜት ነው ያለ አሁን እስቲ ንገረን ብሎ ይጠይቋል። ደስ ብሎኛል ብሎ ይመልሳል። እና በመልሶቹም እጥረት ምክንያት እና በጣም አጫጭር በመሆናቸው የተነሳ ይሄማ በቃ ሮቦቲክ ነገር ያለው ነው ይሉታል። ግን አብዛኛው እንደ አድናቆት አይነት ነው። ብዙ ሰዎች የማያደርጉትን ነገር የሚያደርግ ነው። እሱም ደግሞ እንደው እንደ መቀለድ የሚመስል አይነት ባለፈው ከኤቨርተን ጋር ሲጫወቱ ነው የሮቦት ዳንስ ደነሰ። ከዚህ በፊት ፒተር ክራውች የነበረው የደስታ አገላለጽ አለ ልክ እንደ ሮቦት አይነት ዳንስ፣ የሮቦቲክ ዳንስ። ይህን እንደሚባል ስለሚያውቅ ይመስለኝ ከዚ አንዳንድ ሰዎች ደግሞ ምን ይሉታል? አውሬው፣ አውሬው የሚሉታል። አድናቆት ነው ይሄ። አውሬው አድናቆት ነው ግን ሰዎች የሚሉት ይህን አገላለጽ ቢወደውም ግን ሰውነቱ እንዲረስ አይፈልግም። ሰው መሆኑ የሰው ሴንስቢሊቲ እንዳለው ሰዎች እንዲረዱለት ይፈልጋል፣ እንደ ማሽን እንዲታይ አይፈልግም። ሰው ሆኖ በጣም ጎበዝ ሰው ተደርጎ እንዲታይ እንጂ አሁን ይሄ ለማመን የሚቸግር የጎል ቁጥር ላይ ሊያሁን በፕሪሚየር ሊግ እያስቆጠረ ያለ ተጫዋች የሆነ ቦታ በሆኑ ሳይንቲስቶች የተሰራ የላብ ውጤት ተደርጎ እንዲታይ አይፈልግም። የላቦራቶሪ ውጤት ሆኖ እንዲታይ ጠንክሮ ሰርቶ በጣም የላቀ ፕሮፌሽናል ጠባይ ያለው ተጫዋች መሆኑ ሬኮግናይዝ ተደርጎለት እንጂ እንደሆነ አይነት የኤአይ ፕሮዳክሽን ወይም እንደ ላብ ውጤት ተደርጎ እንዲታይ አይፈልግም ይላሉ። ያንን ሂዩማን ሳይዱን ማሳየት ስለፈለገ ነው ዩቱብ ቻናል የከፈተው እና የዩቱብ ቻናሉ ላይ አንዳንድ ነገሮች አየን እንዳነሳችሁ በሁለት ቪዲዮ ብቻ ወደ ዘጠኝ መቶ ሺህ ከዘጠኝ መቶ ሺህ በላይ ተከታዮች፣ ወደ አንድ ሚሊዮን እየተጠጉ ያሉ ተከታዮች አሉት። ብዙ ሰው ጠዋት ይነሳና ቡና ሲጠጣ ስኳር ያደርጋል። እሱ ሲረብ ምንም ያደርገው ለምሳሌ እና ይህን ሲያደርግ ምናምን አሳየ። ብዙ ተጫዋቾች ሼፍ አላቸው፣ የግል ሼፍ ምግብ የሚያበስልላቸው። ግን እሱ ሼፍ ነው። አሁን ቤት ውስጥ እንዲ አስራ ምናምን ደቂቃ ቪዲዮ ነው አይደለም የለቀቀው። እነዛ ቪዲዮ ላይ እንትን ሲያደረግ ኩክ ሲያደርግ ምናምን ይታያል። አሁን ይሄ ሰውነቱን የሚያሳይ ሂውመን ታችን የሚያሳይ ነው። ምግብ ሲያበስል ምናምን መጥበሻው ሲጮህ ምናምን ሲሉ ይሰማል ማለት ነው። ስለዚህ ያንን ሂውማን ሳይድ ማሳየት ፈልገል። ግን ለስራው ያለውን መሰጠት ለምሳሌ ክርስቲያኖም ስናደንቅ ልክ እንደ እንደ ክርስቲያኑን በህይወት ዘይቤው ምክንያት በጣም ያደንቀዋል ይባላል። ለምሳሌ በእንቅልፍ በሚሰጠው ትኩረት፣ በቅርብ ጊዜ በነበረው ቃለምልልስም ላይ ከስኬቱ ሚስጥራት መካከል አንዱ መተኛት መሆኑን ተናግሮ ነበር። በተለይ ብዙ ጊዜ ስለ ፓተርን ይናገራል። ችግር የለውም አራት ሰዓት ሊሆን ይችላል የምትተኙት። ሪኮመንደድ የሆነው ከሰባት እስከ ስምንት ሰዓት ነው። ከቻላችሁ ጥሩ ነው፣ ካልሆነም ግን ፓተርን ይኑራችሁ። ሁሌም በመደበኝነት የምትተኙበት እና በመደበኝነት የምትነሱበት ሰዓት ይኑራችሁ። የእንቅልፍ ዶዝ እንደየሰው አንዳንዱ ስድስትም አንዳንዱ አስርም ሊተኛ ይችላል። አቬሬጁ ወይም ጥሩ የሚባለው ስምንት ነው። በተለያየ ምክንያት ያንን እንቅልፍ ማግኘት የማይችሉ ሰዎች አሉ፣ ግን ቢያንስ መደበኝ አራት ሰዓት ተኝቶ አስር ሰዓት መነሳት ሊሆን ይችላል። ግን ፓተርን ይኖራችሁ ይላል። አንደኛው ምክንያት እሱ ነው። ሁለተኛው ከከባድ ጨዋታ በኋላ ማታ ተመልሰው ወደ ማድሪድ ለምሳሌ፣ ወደ ማንቸስተር ወይም ወደ ቱሪን፣ ሁሉም ተጫዋቾች ወደ ቤት ነው ገስግሰው የሚሄዱት። ከስታዲየማቸው የካር ፓርኪንግ ቦታ መኪኖቻቸውን ይዘው ክርስቲያኖ ፈቃደኛ የሆኑ በስንት በሳሺ የሚሉ አንድ ሁለት ተጫዋቾችን ይዝና ወደ አይስባዝ ይገባል። እንደዚህ አመጋገቡ ትንሽዬ የአልኮል ጠብታ እንኳን ወደ አፋ ያስገባም፣ እንደዚህ ይባላል። ኤርሊንግ ሀላንድም ልክ እንደዚሁ ነው። ከመተኛቱ ከአራት ከአምስት ሰዓት ቀድሞ ምንም አይነት ኤሌክትሮኒክስ አያየ፣ ክፍሉ ድቅድቅ ነው። ለምሳሌ በቀደም ደግሞ እዛ የዩቱብ ቻነሉ ላይ እንዳየ ነው፣ የሬድ ላይት ቴራፒም ይባላል። የሆነ ቦታ ታያል፣ በቃ አንዱ ግድግዳ ላይ ቀይ ነው የሚታየ እና እዛ ፊት ለፊት ይቀመጣል። ለምን ይህንን ታደርጋለህ? አን ኮንቬንሽናል ነው። በቼሻየር የሚባል የማንቸስተር አካባቢ ነው የሚኖረው። ለልምምድ ሜዳ በጣም ቅርብ ነው። ይህም ለስራ ያለውን ትጋት፣ ለልምምድ ሜዳ ቶሎ ወደዛ ለመድረስ ያለውን ፍላጎት እንደዚህ የሚያሳይ ነው። ልክ እንደ ክርስቲያኖ እንደ ዝላታን አይነት ኤሊት ሜንታሊቲ ያለ ጠንካራ ሰራተኛ። ምናልባት በዚህ ምክንያትም ለረጅም ጊዜ ሲጫወት ልናየው የምንችል አይነት ተጫዋች ነው። ግን እዛው የዩቲዩብ ቻናል ላይ ሲናገር ይሄ ብርዳም ከተማ ኮ ፀሐይ እንደ ልብ የለም። ስለዚህ ቫይታሚን ዲ ደግሞ ከሬድ ላይት ቴራፒ ይገኛል። ይሄ ደግሞ የኔን ጡንቻ ቶሎ ሪከቨር እንዲያደርግ ያደርገዋል ብሎ የስኬቱን ሚስጥር በግልጽ የሚናገር ሰው ሆኖ እናየዋለን። ዝም ብሎ ሮቦት ማሽን፣ የኤአይ ስሪት፣ ሳይቦርግ፣ አይስማን፣ ቫይኪንግ ምናምን ከሚሉ የፊልም ግዙፍ ካራክተሮች ምናምን ውጪ እንደ ሰው እንድንረዳው ፖርትሬ ማድረግ የፈለገው ይመስላል። በዛ ስለነበር ይታወቅ ነበር። ቅጽሎቹ በሙሉ ከሰው ሰው እንዳልሆነ አይነት የአድናቆት ቢሆንም ግን ሰው እንዳልሆነ አይነት የሚያሳዩ ናቸው። አሁን እዚህ የዩቱብ ቻናል ላይ ሃሎዊን ኮስቲዩም አድርጎ ሰዎችን ሰርፕራይዝ ሲያደርግ፣ ጥሬ ወተት ሲጠጣ ብድግ አድርጎ ምናምን ወተት ናም ሲጠጣ እንዲህ እንዲህ አይነት ነገር እና ከዛ አካባቢ ካለ ፋርም ወተት አምጥቶ ምንም ፕሮሰስ ያልተደረገ ወተት በጥሬው ምናምን ይጠጣ ልክ እንደ ሰው። አንቺ ያንን ስታይል ብትወጁም ባትወጁም፣ እንዲህ አይነት ሰው መሆኑን ለማሳየት የፈለገ ይመስላል። እኔ በጠቅላላው በዚህ ዘመን ያሉት ተጫዋቾችን እንደ ሰው አፕሮችብልስ ናቸው ብዬ አላምንም። እንዳልኩት የሚወዱትን ሙዚቃ ሲናገሩ አልሰማም፣ የሚወዱትን የፊልም አይነት ሲነግሩን አልሰማም ወይም አይጠየቁም። ልክ እንደዛ የፖለቲካ ዝንባሌያቸው አይታወቅም። የተለየ ፍልስፍና እንዳላቸው አናውቅም። እኔ እንደውም ምናልባት ኦሬል ሮሜዮ የሚባለው ተጫዋች ስለ ስቶይክ ፍልስፍና ባለው ፍላጎት የተነሳ ወደ ጃፓን ሄዶ ስለማጥናቱ ምናምን ከመስማቴ በፊት ፊሎዞፋይ ሲያደርጉም አልሰማም። የዚህ ዘመን ተጫዋቾች እንደ ድሮዎቹ አይደሉም። ድሮ የነበሩት ተጫዋቾች ብዙ ጊዜ የሚታወቁት በእንደዚህ አይነት ነገር ነው። በጣም አፕሮቸብል ፐርሶናብል የነበሩ ናቸው። የዚህ ዘመን ተጫዋቾች በቃ ኢንስታግራምን ቢኖር ማለት ነው ለሰው ህይወት በጣም የሚያቀርባቸውም ቢሆን ግን ብዙ ጊዜ አላያቸውም። ሀላንድ ወደ ሌላ ደረጃ ደረሰ እንጂ ሮቦቲክ አገላለጽ በቃ ሮቦት ነው ምናምን የሚለው አገላለጽ እኔ የድሮቹ ተጫዋቾች ህይወት በጣም ደስ ይለኛል። ስቶሪ አላቸው። እኔ አሁን ብዙ ስቶሪ አልሰማም። የሆኖቹን ተጫዋቾች ምንም ታሪክ የላቸው ማለት ሳይሆን ግን እንደ ሰው እንድንቀርባቸው ሪሌተብልስ አይደሉም። የሀላንድ ግን አንደኛ በቁመቱ ምክንያትም ስታዩ በገጽታው ምክንያት በአጫወቱ ምክንያት እንደ አትሌት ይሄ ጎደለው የምትየው አትሌት አይደለም። ረጅም ፈጣን ፊዚካል ፊዚካል ሞንስተር እንደዛ አይነት ነው። የጄኔቲክ አድቫንቴጅ አለው እናቱ በጣም የታወቀች ሄፕት አትሌት ነበረች፣ የሄፕታትሎን አትሌት ነበረች። አባቱ እንደሚታወቀው አልፊ ሀላንድ ነው፣ የማንቸስተር ሲቲ የሊድስ ተጫዋች የነበረ ነው። ስለዚህ ጄኔቲክ አድቫንቴጅ አለው። ከልጅነቱ ጀምሮ የተዋጣለት ጎል አስቆጣሪ ነበር። ስለዚህ የላብ ውጤት መስሎ የሚታየው ለዚህ ነው። ፊዚካሊ ለየት ያለ ተጫዋች ነው። ከዛ በተጫ በሞልደ ይሁን በሳልዝቡርግ በዶርትሙንድ በሲቲ በሄደበት ሁሉ በኖርዌይ ብሔራዊ ቡድንም በየጨዋታው ከአንድ በላይ የጎል አቬሬጅ ያለው ተጫዋች ነው። በቻምፒየንስ ሊግ ታሪክ ቀድሞ ሃምሳ ጎል ላይ የደረሰ በፕሪምየር ሊግ ታሪክ መቶ ጎል ላይ በጥቂት ጨዋታዎች ለመድረስ አንድ ጎል ብቻ የሚቀረው በቀደም 99ኛ ጎሉን መሰለኝ አስቆጠረው። አሁን ያንን ሂዩማን ሳይድ ማሳየት የፈለገ ይመስላል። ዩቲዩብ ላይ አንድ ሮሪ ስሚዝ የሚባል ድሮ ለኒውዮርክ ታይምስ ይጽፍ የነበረ ለኦብዘርቨር ይጽፋል። አሁን አዲስ የተጀመረ ሰዎች ዩቲዩብ ላይ ሊያገኙት ይችላሉ፣ የሊቤሮ የሚባል አንድ ፖድካስት አለ። እዛ ላይ የተለያዩ ሰዎች ይቀርባሉ፣ ግን በመደበኝነት ከሚቀርቡት መካከል አንደኛው ነው ሮሪ ስሚዝ ከጆናተን ዊልሰን ከብሬዊን ከቻርሊ ኤክሊሸር እሱም ይቀርባል። ምሳሌ እንዲህ እንዲያ አይነት ሰዎች የሚቀርቡበት እና ታሪክ ፓንጃ የኒውዮርክ ታይምስ ጸሐፊ ነው፣ እሱም እዛ ላይ ይቀርባል። እና ለመጀመሪያ ጊዜ ያገኘሁት ገና በአስራዎቹ መጨረሻ በነበረበት ጊዜ ነው። እና ወደ የዶርትሙንድ ተጫዋች ነበር። እዛ ቃለ ምልልስ ላይ አንድ የታዘብኩት ነገር ብዙ ጊዜ ምንድነው መሆን ያለበት አንድ ሰው ኢንተርቪው የምታረግ ከሆነ ኢንተርቪው የሚደረገው ሰው ብዙ እንዲናገር፣ ጠያቂው ጥቂት እንዲናገር ነው አይደል እዛ ላይ ግን የዚህ ሪቨርስ ነበር፣ ይላል ብዙ እናገር የነበረው እኔ ጥቂት የሚናገረው ምላሹ። ኢንተርቪው የሚደረገው ሰው እንዲህ አይነት ሞኖሲለቢዝም የነበረበት በአጭር ንግግር የሚናገር ተጫዋች ነው። ግን አሁን ሲስቅ፣ ቨልነራቢሊቲውን ከባለቤቱ ጋር ያለውን የግል ህይወት መጀመሪያ ያገኘሁት ፌብሪ 19 ማነው ፌብሪ 2020 19 ዓመቱ በነበረበት ጊዜ ገና እየተሰራ ያለ ኮከብ በነበረበት ጊዜ ነው ኤርሊንግ ሀላንድን ያገኘሁት እና ያኔ ሰዎች ጨዋታ የሚያውቅ ነው ምናምን ከመጋረጃ ጀርባ ቢሉትም ግን በሚዲያ ያንን አናይም ነበር በጣም አጫጭር መልሶች የሚሰጥ ሊተራል ሰው ነበር ኢላቦሬትን ማያደርግ ብሎ ይመልሳል እና እንደ አንዳንዶቹን በጋበዝ ፈልጌ ስለነበር ነው ግን ረሳሁት እና የእሱን ድምጽ በበቂ ሁኔታ አልሰማሁም አንዳንድ ሰዎች ግን ምን ይላሉ እራሱም በኋላ ሲናገር ስቱፒድ ጥያቄዎች የምትጠይቁኝ ከሆነ ስቱፒድ መልስ ነው የምሰጠው። እኔ በቻምፒዮንስ ሊግ ታሪክ በእድሜ ትንሹ ጎል አስቆጣሪ ሆነል፣ ደስ ብሎሃል ብሎ መጠየቅ ምን ማለት ነው? እና ደስ ይለኛል፣ ኦቪየስ ጥያቄ ነው መጠየቀኝ፣ ምን ብዬ ልመልስልህ? ምናምን አይነት አቲቲዩድ የነበረው እና የፒያር ትሬንድ አይመስልም ነበር። በደንብ የህዝብ ግንኙነት ልምምድ የወሰነ አይመስልም ነበር እንጂ እንትን ሆኖ መታየት ስለፈለገ ኮኪ ሆኖ መታየት ስለፈለገ አልነበረም። ግን ጥያቄዎቹ ደስ የሚሉት ጥያቄዎች አልነበሩም ። እና አሁን ያንን ህይወቱን፣ የሰብአዊ ማንነቱን ለማሳየት ዩቱብን መጠቀም ጀምሯል። ልክ አላቅም፣ ያው ወደፊቱ ከእግር ኳስ ተጫዋችነት በኋላ ስለሚኖር ዘመን አስበውበት ሊሆን ይችላል። አላቅም እግር ኳስ ተጫዋቾች የበለጠ ሚዲያ ፍሬንድሊ መሆን ጀምረዋል። በተለይ በሶሻል ሚዲያው ላይ ቲክቶክ አላቸው፣ ኢንስታግራም አላቸው፣ ፌስቡክና ትዊተር የተለመዱ የቆዩ ፕላትፎርሞች ናቸው። ይህንን ያደረገው ታቲካ ከሚባል የእሱ ኤጀንሲ ጋር ነው እና የሀሳቡ አመንጪ ደግሞ ራፋኤላ ፒሜንታ የምትባለዋ ከየተጫዋቾች ወኪል ነች። በጣም ፓወርፉል የሆነች የተጫዋቾች ወኪል ነች እና ፐርሶነብል እንደሆነ ለማሳየት ሰው እንደሆነ ለማሳየት የተደረገ ነው። ያስፈራል ተከላካዮችን። እንዲያውም አንድ ሶኒ አንደርሰን የሚባል ለቢን ኮንሱልታንት ሆኖ የሚሰራ ሰው እንደ ተጫዋች ሮናልዶን አይደለም ይላል ሮናልዶ ፌኖሜኖን። ግን ሮናልዶ ፌኖሜኖ ከጨዋታዎች በፊት ተከላካዮች በህልማቸው እንዲቃዡ የሚያደርግ አይነት ተጫዋች ነበር። ሀላንድም እንደዚህ አይነት ፍርሃት ተከላካዮች ላይ መፍጠር የሚችል ነው እና በዛ ምክንያት ነው ይሄ ሮቦታዊ ገጽታ የተሰጠው። ግን ሰውነቱን ለማሳየት ማለት ራሱ ዝም ብሎ እንቁላል ጠብሶ የሚበላም ነው ሰው መሆኑን ለማሳየት